አላህ ተሳለ ምናምን ያለ እንደ መስበክ ይሄ ጋንጩር የመሰለ ሰውዬ ቆሞ እግዚአብሔር ይዘናል ኑ ይላል። ኑ ወንድ ከሆናችሁ በመጽሐፍ ቅዱስ ኑ የምንጠይቃችሁን ከመለሳችሁልን ኑ ጥሯች በእግዚአብሔር ስም ምንትናቅርበንላችኋል ይላል። ወዛደር ይሆናል። ይሄ እንኳን መጽሐፍ ቅዱስ ምናምን ላይ ከካርቶን ጋር ሲታገል የሚውል አርብቶ አደር ሊሆን ይችላል፣ ወይ ደግሞ ወዛደር ቀንበሌ ሊሆን ይችላል። የራሱን ቁርአን በደንብ አላወቀ መስጊድ ላይ ቆሞ ማይክ ይዞ እቅረቡኝ ይላል። ከዛ እሺ ብለው ደግሞ ትሄድና ቁርአኑን አውጥተ አይሻ ስትለው፣ ስለ ግመል ስታወራ፣ ስለ ምናምን ስታወራ ደግሞ ሰይፉን አምቱልኝ። አብይ አህመድ መንግስት የለም ወይ ፖሊስ የለም ወይ ውስጣ ሴት ናችሁ። እነ አህመድ ጀበል ምንድን ነው የምጠብቁት? ምንድን ነቢያችንን ከነፍሳችን በላይ እንወደዋለን፣ እንዴት እንደዚህ እንባላለን ይላል። ኑ አልክ እኮ። ከዛ ኔ ስመጣ ኢየሱስ እንዲ ነው፣ ማርያም እንዲ ናት፣ ስላሴ እንዲ ነው፣ መጽሐፍ ቅዱስ እንዲ ነው ብለ አዋረድክብኝ። ከዛኔ ኔ ቁርአኑን ደግሞ ገልጬ ጧጧጧስ አረግልህ። ውጠህ ነው ዝም ማለት እንዲ ነው እንዴ? እንዲማለ እንዴ ብለ መሄድ ነው ያለብ፣ እየጋበስክ በድምፅ ማውጊያ። አሁን ይህንን ፍርድ ቤት ብንሄድ ምን ጠጠርቼ ነ ሄድኩት? እኔ ኑ ተብዬን የመጣውት ይሄው መጥቻለሁ ብዬ ሲሄድ፣ ዳኛው ምን ሊለኝ ነው? ዳኛው ምን ሊል ነው? ዛሬ ሀውለት ሀውልት አህመድ ነው፣ ሀውለት አህመድ የምትባል በጣም ሚዛናዊ ለመሆን የምትጥራለች ያን የኦርቶዶክሱ ጊዜም መከራ ቤተክርስቲያን በደረሰባት ጊዜ ትክክል አይደለም ብላ የተናገረች ልጃለች። አሁን ዛሬ ሲቀጠቅሷት ነው መሰለኝ እፎይን ፎቶውን አድርጋ ትክክል አይደለም ይሄ ተደብቀ ከምትኖር ምናምን እንትን ተሰማቴ፣ ወጠጤነት ባለ ሀገርነት ባለ ጊዜነት ተሰማትና አለች። በቀደም ተናግራ የኮመንት ማት ሲመጣባት አሁን ምን አደረገች? ኮመንቱን ዘጋችሁና አቀረሸች። እማ ከብራት ናት፣ አቀረሸች እፎይ እንደዚህ ምናም ብላ የምክር ቤት ተመራጭ ናት መሰለኝ። ከዛ አንድ ሰው ይጠይቃታል፣ እኔ የማውቀው ልጅ ይጠይቃታል። በእውነት ነው የሚጠይቃት እግዚአብሔር ምስክሬ ነው። ጠየቃት፣ ሐውለትን ጠየቃት። ፍሬው አበበ ታውቁታላችሁ። ፍሬው አበበን ታውቁታላችሁ። ፍሬው አበበ ማለት ያው የምታውቁት ነው ሁላችሁም። ፍሬው አበበ ይጠይቃታል። ምን ይላታል? በእስልምናም በኩል የክርስትና ሃይማኖትንና አስተምህሮ የሚያንቋሽሹ በብዛት አሉ። እነሱንም ደፈር ብለሽ መገሰጽና በህግም የሚያስጠይቅ መንገር፣ እንደሚያስጠይቅ መንገር አለብሽ። በአጭሩ ከአንቺ አይነት ብርቱ ሴት ሚዛናዊ አስተያየት ይጠበቃል ስትለው፣ ሐውለት መጣችና ፍሬው አበበ አለች፣ ይህ ከሚዛናዊነት ጋር አይገናኝም። ያንን ደፈር ብላችሁ አንተና ሌሎችም ክርስቲያኖች ናችሁ መጠየቅ ያለባችሁ። ጩኸቴን ቀሙኝ አያስኬድም አለች። ፎገላች። ሀውለት፣ ሀውለት ነው ፎገላች። በጨዋ ደንብ ነው የጠየቃት። ይሄ እንግዲህ ምንድን ነው? ዞር ስትል ወታደሯ አለ፣ የሰማችውም ነገር አለ ዝግጅቱን ታውቃለች። በዚህ በጽንፈኛው በኩል የተዘጋጁትን ዝግጅት ታውቃለች። በየቤቱ ያለውን ካራ ታውቃለች። በየመስጊዱ ያለውን ስልጠና ታውቃለች። የተዘጋጁትን ታውቃለች። አረቦቹ የሰጧቸውን፣ አረቦቹ የሚሰጧቸውን ታውቃለች። እና ፍሬው አበበ በባዶ እጅ እንደሚጽፍ ታውቃለች። ይጫዋ ሰው ነው፣ ጋዜጠኛ ነው። እንግዲያ አዲስ ጉዳይ ላይ የነበረው ከሆነ ብዬ ነው። ፍሬው አበበ እሱ ከሆነ ብዬ ነው። ብፁ አቡነ ማቴዎስ የከሰሱት ሰው ከሆነ ብፁ ቅዱስ ይፎገላሉ። በቃ ጨዋ የምትሏቸው ሁሉ ይለወጣሉ። ይህ አይደለም። መጀመሪያ እዛ መስጊድ እሷ ራሷ ሚዛና የሆና ነው መጠየቅ ያለባት። ስለዚህ አሁን የእፎይ መነሳት አለም እፎይን የመሰሉ ደፍረው ተነሱ። ራሳቸው ሙስሊሞቹ ወጡ። አሁን ወጥተው ስሜ ገሌ ነው እንደዚህ ጥያቄ ነበረኝ ምናምን ብለው ወጡ ብለው ወጡ። ስለዚህ ባትነካኩ ጥሩ ነው። ተከድኖ ቢበስል ጥሩ ነው። ደግሞ ከእነሱም ብሶ ወንድ የሆነ ይምጣ ይላሉ። ስድብ የሌለበት ወይም ማንም የሚሰድብ የለም። ወንድ ኮንክና ይዘጋጅ ልመድረኩ በዚህ ሙያ የሰለጠኑ በዚህ ሙያ ጸጋ ያላቸው ልጆች ይቅረቡ። የሚያበላሽ የሚያበላሸው ጸጥ ይበል። ስለዚህ ኡስታዞቹ ጥሪ ቀረበላችሁ፣ ጥሪ አቀረባችሁ በዛው ላሻላችሁ፣ አንብ ስትባል እንዴት ታነበው? አንተ የኔን ትተረጉማለህ? አንድም እንዲህ ለማለት ነው አንድም እንዲህ ለማለት ነው ብለህ መጽሐፍ ቅዱስን ያህል ነገር ቁጭ ብለህ ልተርጉምልህ ትላለህ። ያልተማርከውን፣ ያልቀጸልከውን፣ ያልገባህን፣ የማታቀውን ስለ ምስጢረ ሥላሴ አታቅ፣ ስለ ምስጢረ ስጋዊ አታቅ፣ ስለ ምስጢረ ቁርባን አታቅ፣ ስለ ትንሣኤ ሙታን አታቅ። ከዛ አምጥተህ እዚህ አንተ እንትን ትላለህ። ይህ ትክክል ትክክል አይደለም፣ በጣም ትክክል አይደለም። ማሰብ ያስፈልጋል። አንተ እኔን ገነት አትገባም፣ መንግሥተ ሰማያት አትገባም፣ ብትወድቅ ብትነ ጊሸን ብትሄድ ስትለኝ አንተ ገነት ትገባለሁ ፈሴ ፈሳ ጀነት አይገባም እያለህ የሚሰግደው ሰውዬ ፈሱም ከፈሳ አለቀ በቃ የሲኦል ነው እንትን ይላል። ምን ማለት ነው? ፈስ ተፈጥሯዊ ነው። የትም ሊያመልጥ ይችላል ብዬ ስጠይቅህ እዛው ከቁርአን ጋር ከአዲስ ጋ ነው እንጂ መላተም እኔን እንዴት ለምን እንደዚህ ትለኛለህ? እኔ መቻልኩ የሚሉት መምህራኖች ናቸው የሚለው ያንተንትን ነው። ስለዚህ እኔ አንተን ነው። አንተ ግሸን ሄድኩ ብለህ ዝቋላ ወጣሁ ብለህ አትጸድቅ ምናምን ስትለኝ አንተ አላር ፈስ ለፈስ አትጽድቅም ብዬ ጓ ማለት የለበት። የብዙ ልጆች ስድብ እስቲ ተመልከቱት፣ እዚህ እኔ ውስጥ እንኳን ተመልከቱ። ፈሳም ፈሳም ፈሳም ነው የሚለው እስላም የሆነ የምታውቁት፣ በስድቡ ነው ፈሳም ነው፣ ወይም ደሞ በካካ ነው የሚሰድብህ ወይም ደግሞ በሽንት ነው የሚሰድብህ። ለነሱ መታጠብ ነው ያንን መቀመጫ መታጠብ የሰገራ መውጫ መታጠብ እንደ ጽድቅ አይቶት እንደ ንጽህና አይቶት ማጅራት እየመታ እየሰረቀ አፈር ከደቼ እያበል ለሀገር ጉድጓድ እየከተተ ወንድሙን ዘመዱን ጎደ እየገደለ ነፍስ እያጠፋ የእሱ ጽድቅ ካካሁን መታጠቡ ነው። በቃ አለቀ። ከዛ እኔን የጽድቄ መለኪያ አድርጎ መጥቶኔን አንተ ኮ በሶፍት ነው የምትጠቀመው ይለኛል። አሁን ከገነት ጋር ምን ያገናኘው? ስነ ስርዓት ስለዚህ ስትመጣ እኔን ስጠይቀኝ፣ እኔ ደግሞ ስጠይቅህ ማድረግ ያለብህ ምን ነው፣ ባልጀመርኩት፣ ምን ነው ባልነካሁት ነው። አምጥተህ ደግሞ የምታወሩት አለ ከእናንተው ብሶ፣ በቃ ወደ እንትን እየጎረፈ ነው፣ ወደ እስልምና እየጎረፈ ነው፣ ሰው ስለሄደባቸው ተናደው ነው፣ ምንትስ የምናምትላለ። ውሰደው የሚሄድልህ ካገኘው ውሰደው። መታ እኔ ኦርቶዶክሳዊው አንቺን አግብቼ ከአንቺ ጋር ነው የምሞተው። በቃ አንድ ወንድ ለአንድ ሴት ነው የተፈቀደው የሚለውን መጽሐፍ ቅዱሳዊ ቃል ይዤ አክብሬሽ፣ ንግስት አርጌሽ፣ ልዕልት አርጌሽ ለአኑርሽ ስላት እምቢ ብላ አራተኛ ሚስት፣ አምስተኛ ሚስት መሆን የፈለገች ተራዋን ጠብቃ መቼ ነው ዛሬ ነው፣ መቼ ነው ኔጋ የሚመጣው ብላ መሄድ ከፈለገች ሄዳ የሙጂብ አሚኖ እርሻ መሆን ከፈለገች እርሻውን ደግሞ በፈለገበት መልኩ እንዲያርሳት ከፈለገች ለምን አትሄድም ሂጂ ሂጂ መንገዱ ጨርቅ ያርግልሽ ሰው በተመቸው ነገር ነው እኔን ምን ጣልቃ አስገባኝ እኔን ለማብሸቅ ስትመጣ አንተም እንደምትበሽቅ አውቀ መሄድ አለብህ ሰው መጸለይ አለበት እንዴ ለሴክስ ለግብረ ስጋ ግንኙነት ባሌ መቼ ነው የሚመጣልኝ ዛሬ እንትና ቤትን የገባው ምናምን እንደ መባል አለበት። እንደ አንተ እኔን ልታበሽቀኝ ስትመጣ እንደምትበሽብቅ ማወቅ መቻል አለብህ። እኔ መንግሥተ ሰማያት የምገባው በዚህ በዚህ በዚህ በዚህ በዚህ ስራ ነው ስል አንተ መንግሥተ ሰማያት የምገባው እንዲህ አርጌ ነው። እዛ ስገባ ደግሞ ሰባ ምናምን መቶ ምናምን ሴት ይጠብቀኛል። እዛ ሴክስ ለማድረግ ነው አይደክምህም ወይ ስልህ፣ አይ የአራት ሺህ ፈረስ ጉልበት ይኖረኛል፣ የምንትሴ ጉልበት ይኖረኛል ብለ አንተ ስለዝሙት ገነት ውስጥ ስለ ሴክስ እንትን ስትለኝ፣ ይሄንኑ እንደዚህ ይላል ስልህ፣ እንዴት እንዴት ስለኛለ እንዴት ትስቅብኛለ ማለት የለብህም። አትንካኝ፣ ከነካኝ ስጠይቅ መመለስ ነው መመለስ ነው። እኔ በመንግስተ ሰማያት ማግባት መጋባት የለም ብዬ አምናለው። እምነቴን ይዤ ይቀጥላል። እኔን መተህ እንደዛ የሚባል ነገር የለም ሰባ ሰባ ሚስት ይጠብቀኛል፣ ድንግልናቸው እንደዚህ ወዲያው ስናደርጋቸው እንደገና ድንግልናቸው ይመጣል፣ እንደገና ስናደርጋቸው ድንግልና ይመጣል፣ ዲስቨርድ ስናደርጋቸው ድንግልናቸው ይመጣል። እድሜ ልካችንን ገነትን ገነትን የእንትን የፖርኖ ኢንዱስትሪ አድርጎ መሳል ትክክል አይደለም ስልህ አንተ ያ መቀበል ያለን መንካት መነካካት አያስፈልግም። በቃ እኔ ያመንኩበት እኔን መታንተ ታቦቱ እንጨት ነው ጣጦጣቦት ማብዛት ስትለኝ እኔ የካባው ድንጋይ ነው ካባ ያለው የሴት ብልት ቅርጽ ነው የደምት ስመው ምናምን ስልህ እንዴት እንዴት እለኛለህ ነቢይ የተነቃ ምናምን አትበለኝ የእኔን ታቦት ጣዎት ነው ብለህ ያንተን ድንጋይ እንትን ነው የምልበት ምክንያት ምንድን ህግስ ይፈቅዳል ወይ አቃቤ ህግስ ወንጀለኛ መቅጫ ፍትሐ ቤሩስ ያዛሉ አያዝም አክብረኝ አከብረሃል አክብረኝ አንተ ተደግልላ ሴቷ እየተማረች እኔን የእኔ እህት ነጠላ ለብሳ ቤተ ክርስቲያን ስትመጣ አውልቂ፣ እስልምና የታወቀ ነው። የእናንተ ግን ፖለቲካ ነው ስትለኝ እሰማሃለሁ። ለጊዜው ጊዜው ያንተ ነው፣ ፖሊሱ ያንተ ነው፣ አስተዳደሩ ያንተ ነው፣ ህጉ ያንተ ነው። የኦርቶዶክስ ዘመን አይደለም፣ የኦርቶዶክስ ጊዜ አይደለም። ልትጫነኝ፣ እህቴን ልትደበድብ፣ ነጠላዋን ልትቀድ፣ አፈር ከድሜ ልታበላም ትችላለ። ግን ፌራ አይደለም ይህንኑ የሞገትኩ ቀጥላለሁ የሞገትኩ ቀጥላለሁ። አንተ የኔን የጥምቀት ቦታ ወርሰ የኔን የጥምቀት ቦታ ቀምተ፣ ጴንጤ ስለሆንክ አስተዳደር ላይ ስላለ ዛሬ ነው እንደዛ የምታደርገኝ። ነገስ ያንተ ነው ወይ አይደለም? ስለዚህ እንደ ሀገር የምንኖረው እነ ሀጂ ሙፍቲ በሄዱበት መንገድ ነው። ሀገር የሚጸናው ተከባብረ ተቻችለ የምትሄደው የኢትዮጵያውያን ሙስሊሞች ቤተ ክርስቲያን እያሰሩ የኢትዮጵያን ክርስቲያኖች መስጊድ እያሰሩ አንተም በእምነትህ እዛው እኔም በእምነቴ እዚሁ ብለው ተቻችለው ነው የኖሩት። የነ አህመድን ጀበል፣ የነ ሙጂብ አሚኖ የፅንፈኛ አክራሪ፣ የቱርክ የሳውዲ አረቢያ የአረብ ኤምሬት የግብፅ ተላላኪ አጭር ሰይፈኛ አራጅ፣ እነዚህ የሚያመጡት ነገር ትክክል አይደለም። የጀዋር መሐመድን የረሳ ነው ይመስላችኋል እንዴ? የጀዋር መሐመድን ድንፋታ፣ የጀዋር መሐመድን ቅሻት የተፋን የረሳ ነው ይመስላችኋል? በእኛ አካባቢ ክርስቲያን ካገኘ አንገቱን በሜንጫ ነው የምንለው መቶ እኔ እንደዚህ ለማለት የፈለግኩት ምናምን ያለውን የረሳን ይመስላችኋል? እናንተ ኦሮሞ እስላሞች ፖለቲካውን ኢኮኖሚውን ጂኦፖለቲክሱን ከተቆጣጠራችሁ ጎንደር ያለው እስላም ወንድማችሁ ይከበራል። አክሱም ያለው እስላም ወንድማችሁ ይከበራል። ወሎ ያለው እስላም ወንድማችሁ፣ አማራ ክልል ያለው ይከበራል። ኦሮሞ እስላም የኦሮሞ እስላም ፓወር መያዝ አለበት ብሎ እስላም በሙሉ አሜሪካ ውስጥ ሰብስቦ ገፈጥ ገፈጣም፣ የአማራ እስላሞች ቁጭ ብለው እያጨበጨቡ ያንን ቅርሻት የረሳን ይመስላችኋል። ዝግጅታችሁን የረሳን ይመስላችኋል። ሰሞኑን እንኳን አሁን ቤኒሻንጉል ውስጥ ያሰባችሁትን የተናገራችሁትን ቀይና ክርስቲያን መኖር የለበትም ማጨድ አለብን ተብሎ የበቀደሙ ስብሰባ የረሳን አይመስላችሁም? ባሌ ውስጥ እየሰለጠነ ያለውን አብይ አህመድ የሚያቀውን መከላከያ የሚያውቀውን ጽንፈኛ ከአይሲስና ከአልሸባብ የበለጠ እነ ጃዋር የሚያውቁትን እነ ኦነግ የሚያውቁትን ጽንፈኛ አራጅ በደቡብ የተቀመጠ እማናውቀው ይመስላችኋል? በቃ ለዛም እኛም ማንዘጋጅ ይመስላችኋል? ገፈታም ቀፈታም፣ አዎ ይመስላችኋል? እናንተ፣ እንደዚህ ብሎ ነገር የለም። እየተዘጋጃችሁ ነው፣ እናውቃለን። ካራ ስላችኋል፣ እናውቃለን። በየመስጊዱ ውሹ ሰልጠናችኋል፣ እናውቃለን። እምታርደው ወንድምህን ነው፣ የምትገለው ወንድምህን ነው። እንደገደልክ ግን አትቀርም፣ እንዳረድክ ግን አትቀርም። ምላሽ አለ። እግዚአብሔር ኃይል ይሰጣል። እግዚአብሔር ጉልበት ይሰጣል። እግዚአብሔር አኬር ይቀይራል። ደግሞም የቁርአኑን ቃል የነብያችሁን ቃል ይፈጸማል። ሀበሻን አትንኩ፣ ከነካ ትጠፋለ፣ ትጠፋለ። ሀበሻን የነኩ ሀገራት ጠፍተዋል። ኢትዮጵያ ውስጥ ያለው ሙስሊም ሀበሻ ወንድሙ ላይ አፉን የሚከፍት ስለት የሳለ ይጠፋል፣ ይጠፋል። ኢራቅ እንደወደመችው ይወድማል። ኢራቅ በኢትዮጵያ ላይ ሻዕቢያና ወያኔን አዘጋጅታ አፈር ከድሜ አብልታለች። አፈር ከድሜ በልታለች። ሊቢያ ወያኔና ሻቢያን አስታጥቃ አፈር ከድሜ አብልታናለች። አፈር ከድሜ በልታለች። የመን ወያኔና ሻቢያን አስታጥቃ አፈር ከድሜ አብልታናለች። አፈር ከድሜ በልታለች። ሶማሊያ ለመለስ ዜናዊ ፓስፖርት ሰጥታ ወያኔ ከሶማሌ ጋር ሆኖ ኢትዮጵያን ወቅቶ ዛሬ ሶማሌ የምትባል ሀገር ብጥስጣሻ ወጥቷል። ሱዳን ለነመለስ ዜናዊ ቤት ሰጥታ ለሻዕቢያ ቤት ሰጥታ ኢትዮጵያን አድምታለች። ዛሬ ሱዳን እንኩቶ ሆናለች። አፈር ከደቼ በልታለች። ለሱዳን የሚያለቅሰው መቀሌ የተቀመጠ የወያኔ ትግሬ ብቻ ነው። ለሱዳን የሚያለቅሰው የኢትዮጵያ አምላክ ሱዳንን ሁለት ቦታ ወገቧን ቆርጦ ገና በዳርፉት ሌላ ሳት ገና በዚህ በምስራቅ ሌላ ሳት እንኩቶ እያደረጋት ነው። ይሄ የነቢያቸው ቃል ነው። የመሐመድ ቃል ነው። በሀዲሱ ላይ የተነገረ ነው። ሰምቶም ትንቢቱ ስራ ስራ የማቀው ነገር የለም። ግን በዚህ በኩል በጣም በጣም ትክክለኛ ነገር ትክክለኛ ነገር ሀበሻን አትንኩ ነው ያለ ይሄን ጥጋብ ነፍቶ ነፍቶ ነፍቶ ነፍቶ የቱርክን ቦምብ ድሮን ለዳግማይ ግራኝ አህመድ የተሰጠውን ሰሜኖኞቹን ለማውደም የተሰጠውን እሱን ተማምነህ እዚህ ብትመጣና ልትገል ትችላለህ። ትንሽ ነው የምትገለው። ይገለበጣል። እግዚአብሔር መንፈስ ቅዱስ የት ሄዶ? ቅዱስ ሚካኤል ይነሳል፣ ይነሳል። ቅዱስ ሚካኤል ይፈርዳል። መከላከያ ውስጥ ያለው እኮ ያኔ እግዚአብሔር ይለውጠዋል። ያኔ ድብልቅልቁ ይወጣል። ይደፈርሳል፣ ይጠራል ይጠራል። የጠገበው ኦርቶዶክሳዊው ከሆነ ይተነፍሳል፣ የጠገበው እስላም ከሆነ ይተነፍሳል፣ የጠገበው ጴንጤ ከሆነ ይተነፍሳል። እግዚአብሔር ፈጣሪ ይፈርዳል ማለት ነው፣ ይፈርዳል። ይሄ የምናገረው ቃል ቦምብ ነው። ይሄ የምናገረው ቃል ይበትንሃል። ይሄ ይዛጽጽታል። አሁን ዱዓ እያደረጋችሁ ያላችኋል ኢፍጣር ላይ ያላችኋላችሁ እያፈጠራችሁ ያላችሁ ቀኑን ሙሉ ጾማችሁ፣ የኦርቶዶክስ ሀብቱን የኦርቶዶክስ መርገም የክርስቲያንን መርገም ካፊር እያሉ መሳደብ የምታረጋለ። የእኔ ቃል ደግሞ ያስጨንቃል። አሁን ያስጨንቃል። እንቅልፍ ያሳጣሃል። አንተ ላይ የሰፈረውን አጋንንት ጂኒ እረፍት ይነሰዋል። ከዛ ነገ ጠዋት ትጽፍብኛለ እዛ አብይ አህመድ ይፍጣር የት ነው ደግሞ ነገ የሚሄደው? በእናታቸው የሆነ ቦታ ሄዶ ይፍጣር ብሎ አሚናሚና የአላ ረሱ ሲል እዛ ስር ገብታ ያ ዘመድኩን አይቶት ይሆን? ለዘመድኩን ላኩለት ነቀለ ምናምና ብለህ ትጽፋለማል። ይሄ ትክክል አይደለም። ስለዚህ በእፎይ ጉዳይ እንትን ማለት አለባቸው። በቀደም የጴንጤው ኤርሚያስ የሚባል አለ ኦርቶዶክስ ቤት የነበረ ጴንጤ ለመሆን በጣም የደከመ ልጅ አለ እና አልሆነለትም። ፓስተር ለመሆን ጥሯል፣ ምን ብሏል፣ አልሆነለትም። ኦርቶዶክስ የነበረ ቀለሜ የሚባል ቀለሜ፣ ቀለሜ ኒውዚላንድ መሰለኝ ያለው ቀለሜ፣ በቀደም የሆኑ አንዱ እስላም ነኝ ብሎ ገባ። ቲክቶካቸውን እያዳመጥኩ ማለት ነው። እና ገባ። ጴንጤዎች ናቸው። ኦርቶዶክስ መስለውት ነው የገባው እስላሙ። እና ሲከራከር ቆየና እኔ ኦርቶዶክስ ነበርኩኝ፣ አሁን ነው ሻዳ ይዤ ወደ እስልምና የተመለስኩት እና ምናምናምን ይላቸዋል። ገዛ ኦርቶዶክስ ነበር? አዎ። ኦኬ፣ ምናምን ክርስትና ስም ማን ነው ይሉታል። አብዶሼ አብዶሼ። አልባነንም እና ምናለ ኦርቶዶክስ እያለሁ? አዎ፣ ወለተ ስላሴ አላቸው። እግዚአብሔርን አይቼው ነበር። እኔ አሰማችሁ ነበር እግዚአብሔርን ነው የምላችሁ። ጣብቶ ሄደ። ከዛ እነ ኤርሚያስ በሳቅ ሞቱ። እዴ እኛ ወንድ መስለን ነበር ሴት ነ እንዲ አሉት ማለት ምናምን ይላቸዋል። እ ወለተ ስላሴ የሴት ስም ነው ሲሉት ነቅሎ ሮጠ። በቃ ግሪያ ውጭ ኧረ እንደው እኮ አሁን በእነሱ ቤት በቃ ብዙ ነን። ወደ እስልምና ብዙ ሰው እየመጣ ምን ይጠቅመሃል? አንተ መጀመሪያ ራስ እንቻል፣ መጀመሪያ ራስ እንቻል። ሴቶች ካነሱ እንግዲህ ምንም ማድረግ አይቻሉም። እርሻ እንግዲህ በሊዝም መሞከር ነው እንጂ ምን አሁን ኦርቶዶክሱ መጣልህ? ጴንጤው መጣል፣ ምን ይሰራልሃል? ኧረ እንደው ውይ በስመ አብ እንደው እልልበሉ እስላሞች እልልበሉ ኦርቶዶክሶች እልልበሉ ጴንጤዎች አብይ አህመድ ምሽቱን ዜና ለቋል። አሁን እሱን ነው የምነግራችሁ። አላሁ አክበር በሉ እግዚአብሔር ይመስገን በሉ ኢየሱስ ጌታ ነው በሉ። በእውነት ፀሐዩ መንግስታችን ያበሰረውን ዜና አሰማችኋለሁ። ከዛሬ መጋቢት 14 ቀን 2017 ከምሽቱ 12 ሰዓት ጀምሮ የነዳጅ የችርቻሮ መሸጫ ዋጋ ጨምሯል። ዝርዝሩን እነሆ። በአዲስ አበባ ከተማ የነዳጅ ምርቶች የችርቻሮ መሸጫ ዋጋ ቤንዚን በሊትር 112 ብር ከ67 ሳንቲም፣ ኬሮሲን 107 ብር ከ93 ምንትስዬ፣ ነጭ ናፍጣ 107 ብር ከ93 ሳንቲም፣ ቀላል ጥቁር ናፍጣ 109 ብር ከ22 ሳንቲም፣ ከባድ ጥቁር ናፍጣ 106 ብር ከ75 በብር በሊትር የሚሸጥ ይሆናል። አላሁ አክበር፣ እግዚአብሔር ይመስገን፣ ኢየሱስ ጌታ ነው። ሂዱ። አሁን አብይ አህመድ ጌታ እንት ለዘላለም ግዛበል። ከዛ ጠዋ ዳቦ ልትገዛ ስትሄድ አያብር ታክሲ ስትሄድ ሰባብር ያስነጥሳል። አንተ አብይ አህመድ ይሄ አራተኛ ዲ ክፍል ተማሪ ስርስር እየሄድ ይፍጣር እንደዚህ አለ ብለ እስልምና እንዴት ያምራል ትላል አዳነች አበቤ የሆነ እጅ ምናምን የሌለው እንደዚህ ጠምጥማ የዛሬ ሳምንት አሌሉያ ኢየሱስ፣ ኢየሱስ ጌታ ነው ስትል የከረመች ሴትዮ አሁን የሆነ እንደዚህ ጠምጥማ የሆነ ሰው እያበላጭ ከስር ከስሯ አንቺ ንግሥት ሀጅ እያውን ይስጥሽ፣ ምንትሽን ይስጥሽ ይላል። የገንዘብ ሚኒስትሩ አህመድ ሺዴ ጫልቱ